ጊዜ የማይታወቅበት ዓለም ውስጥ ብንኖር ዓመታት ቁጥር የሌላቸው፣ ወራት ስም የሌላቸው፣ ቀናት የማይለዩበት ዓለም ውስጥ ሕያው ብንሆን ያለፈውን ታሪካችንን፣ ታላላቅ ክስተቶቻችንን በጊዜ መሰረት የማንሰነድበት ዓለም ውስጥ ብንኖር ምን ዓይነት ሥርዓት ሊኖረን ይችል ነበር? ነገሮችን ወደ መጀመሪያ መሠረታቸው የሚያስመልስ ሁሉን አቀፍ እይታ ያስፈልገናል። የዘመን አቆጣጠር እንዴት ተጀመረ? ቀናት፣ ቁጥሮችን፣ ወራትንና ዓመታትን ማስላት እንዴት ተቻለ? የጥንት ሰው ታሪኩን ከዘመን አቆጣጠር ጋር በማያያዝ እንዴት ይመዘግብና ይጠብቅ ነበር? ዛሬ ስለ ዘመን ቆጠራ አጠቃላይ ታሪክ፣ ስለ ሂጅራና አውሮፓውያን መሰረት አስቃኛችኋለሁ። ወደ ፕሮግራማችን ከመግባታችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ያደረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ፣ ሷሊህ አስታጥቄ የሚሉትን የቲክቶክ የዩቲዩብ የፌስቡክ እና የኢንስታግራም ገጾችም ፎሎው እንድታደርጉ፣ ዘርፈ ብዙ መሰናዶችም እንድትኮመኮሙ እጋብዛለሁ። ዘመናት በተፈራረቁበት ታሪክ ውስጥ የሰው ልጆች ጊዜን ለመረዳትና ክስተቶችን ለመመዝገብ እጅግ በርካታ ስልቶችንና ስርዓቶችን ቀይሰዋል። ከእነዚህም መካከል የፀሐይ አቆጣጠርና የጨረቃ አቆጣጠር የሚባሉት ዋነኞቹ ናቸው። በታሪክ መዛግብት እንደሰፈረው የፀሐይ አቆጣጠርን በመፈልሰፍ የዓለም ቀዳሚዎቹ የዘመን ቀያሾች የጥንት ግብፃውያን ናቸው። ይህ አቆጣጠር የምድርን በፀሐይ ዙሪያ መሽከርከር መሰረት ያደረገ በመሆኑ እንደ ግብርና ያሉ የዕለት ተዕለት ኑሮ ምሰሶዎች ጋር ተቆራኝቶ እየተቀመረ ነበር። የቀያሾቹ ዋና ዓላማም የዘርና የመኸር ወቅቶችን ጨምሮ የኑሯቸውን ፍሰት ከወቅቶች ጋር በሚስማሙ መልኩ ለማደራጀት ነበር። በመቀጠልም በስፋት የታወቀው የጨረቃ አቆጣጠር ይመጣል። ይህ ሥርዓት ደግሞ የጨረቃን በምድር ዙሪያ የምትፈጥረውን ዑደት መሰረት ያደረገ ነው። ዑደቱ በሥነ ፈለክ ሕግጋት መሠረት ዐሥራ ሁለት ጊዜ ሲደገም ሙሉ የጨረቃ ዓመት ይመሠረታል። ለመጀመሪያ ጊዜ ይህን የጨረቃ አቆጣጠር ለግዛቷ ይፋዊ መመዝገቢያ አድርጋ የተጠቀመችው ደግሞ ሮም ስትሆን፣ በታሪክ ሂደት ውስጥ የተለያዩ ማስተካከያዎች ተደርገውበታል። ይህ የዘመን አቆጣጠር በሮማውያን ዘንድ ከክርስቶስ ልደት በፊት ከ750 ዓመታት ቀደም ብሎ የታወቀ ነበር። በዚያን ጊዜ ዓመቱ አስር ወራትን ብቻ ያካተተ ሲሆን ሮማዊው ንጉሥ ዳግማዊ ቱማ ሁለት ተጨማሪ ወራትን ጨምሮ ሙሉ አደረገው። ሆኖም ጊዜ እየገፋ ሲሄድ የአየር ንብረትና ወቅቶች ከፍተኛ ለውጥ አስከተሉ። በዚህም ምክንያት ሮማውያን የጨረቃን አቆጣጠር ትተው ወደ ፀሐይ አቆጣጠር ለመሸጋገር ተገደዱ። ይህ አዲስ ስርዓትም ከንጉሰ ነገስቱ ጁልየስ ቄሳር ጋር በተያያዘ የጁሊያና አቆጣጠር ተብሎ ተሰየመ። የጁሊያን አቆጣጠር እስከ ሮማው ሊቀ ጳጳስ ግሪጎሪ 13ኛ ዘመን ድረስ አገልግሎት ላይ ውሏል። እርሳቸውም ታላቅ ማሻሻያ በማድረግ ቀደም ሲል በጁልየስ ቄሳር ከተቀመጠው አቆጣጠር ላይ 11 ቀናትን በመጨመር በዓለም አቀፍ ደረጃ የታወቀውን የግሪጎሪያ አቆጣጠር አስተዋወቁ። ይህ አቆጣጠር ግን በታሪክ ውስጥ ብቸኛ አልነበረም። ቀደም ብሎ እንደተጠቀሰው የጊዜ መለኪያ ስልቶች በርካታና የተለያየ ሆነው ቆይተዋል። ከዓለም የዘመን አቆጣጠር ታሪኮች መካከል የኢትዮጵያ ዘመን አቆጣጠር የራሱ የሆነ ጥንታዊነትና ልዩነት ያለው ነው። አብዛኛው የዓለም ክፍል በፀሐይ አቆጣጠር ላይ የሚመሠረትን የግሪጎሪያንን አቆጣጠር ሲጠቀም፣ ኢትዮጵያ ደግሞ በግብፅ ኮፕቲክ ቤተ ክርስቲያን ዘመን አቆጣጠር መሠረት ላይ እየቆመች የራሷን የፀሐይ አቆጣጠር ሥርዓት የምትከተል ሀገር ናት። የኢትዮጵያ ዘመን አቆጣጠር ልክ እንደ ጁሊያን አቆጣጠር ዓመቱን በ365 ቀን ከሩብ ወይም 365.25 ቀናት አድርጎ ይቀበላል። ልዩነቶቹ የሚመነጩት የነቢዩላህ ዒሳ ወይንም በእነርሱ አጠራር የክርስቶስ ውልደት ጊዜ ስሌት ላይ ባለ የምንጭና የስሌት መለያየት ምክንያት ነው። የኢትዮጵያ ዘመን አቆጣጠር ከጎርጎሮሳውያኑ በሰባት ዓመታትና ስምንት ወራት የሚዘገይ ነው። ይህ የሚሆነው የምዕራቡ ዓለም ሊቃውንት የክርስቶስ ልደት ዘመን ሲያሰሉ በኢትዮጵያ የቤተ ክርስቲያን ታሪክ አባቶች ከተሰላው ቀመር የተለየ ቁጥር በመጠቀማቸውና ለውጥ በማድረጋቸው ነው። ኢትዮጵያውያን የልደቱን ዓመት ለመወሰን ከጥንታዊ የአንያኖስ ቀመር የተነሱ ሲሆን ይህ ልዩነቱን አስከትሏል። የኢትዮጵያ ዘመን አቆጣጠር 12 ባለ 30 ቀናት ወራትና አንድ ባለ 5 በአራት ዓመት አንድ ጊዜ ደግሞ ባለ 6 ቀናት ያላት የወር ክፍፍል አለው። ይህም 13 ወራት ፀሐይ የሞቀባት ምድር የሚለውን መፈክር እንድትይዝ አስችሏታል። የአረቦች ሁኔታም ቢሆን ከእስልምና በፊት ሆነ በኋላ ከዚህ የተለየ አልነበረም። ከእስልምና መምጣት በፊት በአረቦች ዘንድ ዘመንን የመቁጠር ልምድ በሰፈሩበት ሰፈራቸውና በዘር ማንነታቸው ልክ ልዩነት ይታይበት ነበር። ከጃሂልያ ዘመን ጽሑፎች እንደምንረዳው የደቡብ አረቢያን ምድር ሰዎች በግብርና ወቅቶች ላይ በመመስረት የፀሐይ አቆጣጠርን ይጠቀሙ ነበር። በግብርናቸው በተወሰኑ ወራት ይዘሩና ያጭዱ ስለነበር የወራት ስሞቻቸው ከድርክ፣ ከዝናብ ከሙቀት፣ ከቅዝቃዜ፣ ከጸደይና ከመህር ጋር እየተያያዘ ተፈጥሯዊ ትርጉም ነበራቸው የደቡብ አረቢያን ሰዎች የግብርና ሥራቸውን ለማስተዳደር የፀሐይን አቆጣጠር ቢጠቀሙም የዕለት ተዕለት ኑሯቸው ግን ከጨረቃ ብርሃን አልተለየም እንደ ዕዳ መክፈል መሸጥና መግዛት እንዲሁም ረጅም ጉዞዎችን በመሰሉ ጉዳዮች ላይ የጨረቃን ወር ግልጽነትና ቋሚነት መሠረት በማድረግ መሥራት ይቀናቸው ነበር አብዛኛዎቹ የታሪክ መጻሕፍት እንደሚመሰክሩት አረቦች ከእስልምና በፊት 12 ጨረቃ ወራት ያቀፈውን የጨረቃ ዓመት ለታሪካዊ ምዝገባ ይጠቀሙበት ነበር። የወራት መወሰኛቸው ጨረቃን በማየት የሚካሄድ ሲሆን ከነዚህ ውስጥ አራት ወራት ቅዱስ ወይንም አልሑርም ተደርገው ይከበሩ ነበር። እነዚህ ወራት የሰላም የንግድና የእረፍት ጊዜያት ነበሩ። በዚህ ጊዜ አረቦች ውጊያን አቁመው በዑካዝ የንግድ ገበያቸውን ያካሂዱ ነበር። ቅዱሳን ወራቶቹ ሙሐረም፣ ረጀብ ዙልቅዕዳና ዙልሒጃ ናቸው። ይሁንና የጨረቃ ወራትን ቢጠቀሙም እንኳ አረቦች ለታላላቅ የህይወት ክስተቶቻቸው የሚመዘግቡበት ቀጣይነት ያለው የራሳቸው ልዩ ተከታታይ አቆጣጠር አልነበራቸው። ይልቁንም ጊዜን የሚያሰሉበት መነሻ ነጥብ የሚሆነው በአስፈላጊና በታወቁ ታሪካዊ ክስተቶች ላይ ተመርኩዞ ነበር። በዚያም ጎርጎሮሳውያኑ ከዒሳ ልደት ጀምረው እንደሚቆጥሩት ሁሉ እነዚህ አረቦችም ቆጠራቸውን ከነዚህ አበይት ክስተቶች አንድ ብለው ይጀምራሉ ማለት ነው። ለምሳሌ ከ1855 ዓመተ ዓለም አካባቢ ጀምሮ አንድ ብሎ የሚጀምረው ዘመን ቆጠራ ኢብራሂም ካዕባን ከገነቡበት ዓመት ነው። ከ461 ዓመተ ዓለም ጀምሮ ደግሞ የሕምየር ነገሥታት በኒ የርቡዖችን ከዘረፉበት ዓመት ይነሳል። አመል ዑዝር ተብሎ ከዚያ በኋላም ነብዩ ከተወለዱበት የዝሆኑ ክስተት ከተከሰተበት ዓመት ይጀምራል። አልፎ ደግሞ በፉጃር ጦርነትና በካዕባ ዳግም ግንባታ መነሻ ተደርጎ ተቆጥሯል። ከእስልምና በፊት በነበረው ረዥም ታሪካዊ ዘመን አረቦች ይገለገሉባቸው የነበሩ የጨረቃ ወራት ስሞችም ተለዋዋጭነት እነበረባቸው። ለምሳሌ ሙሐረም አልሙዕተሚር ሰፈር ደግሞ ናጂር በመባል ይታወቁ ነበር። እነዚህ ስሞች እስከ አምስተኛው ክፍለ ዘመን መጨረሻ ድረስ በመላው አረብ ምድር አንድ ወጥነት አግኝተው በዛሬው የታወቀው ቅርጻቸው እስኪመጡ ድረስ ተለዋውጠዋል። እስልምና ብቅ ካለ በኋላ አረቦችና ሙስሊሞች ለተወሰነ ጊዜ ከደም ሲል ይዘውት በነበረው ልማድ ቀጠሉ። ይህም ማለት ዘመንን በቁጥር ከመመዝገብ ይልቅ በታላላቅ ክስተቶች እየተሩ መመዝገብ ማለት ነው።

ኸሊፋውም የተስፋፋውንና ርቀቱ እየጨመረ የመጣውን የእስልምና መንግሥት የራሱን የተደራጀ የዘመን አቆጣጠር እንደሚያስፈልገው ተገነዘቡ። የታሪክ መዛግብት እንደሚያስረዱት ኸሊፋ ዑመር ምሁራንንና ዑለማዎችን ሰብስበው ታሪክ መጻፍ የሚጀምርበትን መነሻ ቀን እንዲጠቁሙ ጠየቁ። ከምክክርና ውይይት በኋላ ሙስሊሞች የእስልምና ታሪክ መጀመሪያ የነቢዩ ሰለላሁ ዐለይሂ ወሰለም ስደት የሆነችው የሂጅራ ዓመት እንድትሆን ተስማሙ። አቆጣጠሩም የሂጅራ አቆጣጠር ተባለ። የዓመቱ የመጀመሪያ ወር ደግሞ ሙሐረም እንዲሆን ተደረገ። ምክንያቱም ሙሐረም በአረቦች ዘንድ የመጀመሪያ ወር ተደርጎ ይቆጠር ነበርና። የሂጅራ አቆጣጠር መነሻ የነቢዩ ሰለላሁ ዐለይሂ ወሰለም ስደት ዓመት ሆኖ ቢመረጥም ዓመቱ የጀመረው ግን መዲና በደረሱበት ቅጽበት አልነበረም። ታላቁ ሊቅ ኢብኑል ጀውዚ ይህን ለምን እንደሆነ ሲያስረዱ እንዲህ ይላሉ። ቀን መቁጠር የተጀመረው ነቢዩ በተላኩበት የመጀመሪያው ቀን አልነበረም። ምክንያቱም ያ ቀን ውዝግብ ያለበትና በትክክል ምንነቱ ያልተረጋገጠ ነበር። በሞታቸውም ቀን እንዲሆን አልተፈለገም። ያንን ማስታወስ በወዳጅ ላይ ሐዘንና ሥቃይን ያጭራልና፣ መዲና በገቡበት ቅጽበትም አልነበረም። ይልቁንም መቁጠር እንዲጀመር የተደረገው ከመጀመሪያው የሙሐረም ወር ነው።

የተገባ ሆኖ ተመርጧል። የሂጅራ አቆጣጠር በመጨረሻ የተጸደቀው የዑመር ብኑል ኸጣብ ረዲየላሁ ዐንሁ ኺላፋ ከጀመረ ከሁለት ዓመት ተኩል በኋላ በሂጅራ በ16ተኛው ዓመት ረቢዓል አወል ወር ላይ ነበር። በዚህም የሂጅራ 17ተኛው ዓመት ሙሐረም አንድ ቀን የአዲሱ የእስልምና ዘመን አቆጣጠር የመጀመሪያ ቀን ተደርጎ በይፋ መቆጠር ጀመረ። ከከሊፋ ዑመር ረዲያላሁ አንሁ ውሳኔ በኋላ ተጥኪ ከሊፋዎችና ነገሥታት የሂጅራን አቆጣጠር መከተል ቀጠሉ። ይህ አቆጣጠር የሙስሊሞችን የከበረ ዘመን ምስክር ሆኖ እንደ በድር ጦርነት፣ መካን መክፈት፣ አልቃዲሲያና ሌሎችን ታላላቅ የኦማው ታሪካዊ ምዕራፎች ሁሉ የተመዘገቡበት ነው። ምንም እንኳን የክርስቶስ ልደት መነሻ ያደረገው የግሪጎሪያን አቆጣጠር በዚያው ዘመን ቢኖርም ሙስሊሞች ዛሬ እንደምንጠቀምበት አልተጠቀሙበትም ነበር። የሂጅራ አቆጣጠር በዋናነት መሸርሸር የጀመረው የዑስማንያ ኺላፋ በ1342 ዓ ሂጅራ ወይም በ1923 ዓ ልደት ከወደቀ በኋላ ሲሆን ይህንንም ተከትሎ ቅኝ ግዛት ወደ ሙስሊም ሀገራት ዘልቆ በመግባቱ ነበር። በ በ1270 ዓ ሂጅራ አካባቢ የዑስማንያ መንግሥት ከሩሲያ ጋር ለመጋፈጥ ወታደራዊ ድጋፍ ከፈረንሳይና ከእንግሊዝ በጠየቀ ጊዜ አውሮፓውያን የሂጅራን አቆጣጠር ከመደበኛ መልእክት ልውውጦች እንዲወገድ እንደ ቅድመ ሁኔታ ቀረቡ። ሱልጣኑ መጀመሪያ ላይ ቢቃወሙ፣ በኋላ ግን ሁኔታውን ለመከበል ተገደው የጎርጎሮሳውያኑ አቆጣጠር ከሂጅራው ጎን እንዲገባ አደረጉ። በተመሳሳይ መልኩ የግብፅ ኸድየውያ መንግሥት የስዊዝ ካናልን ግንባታ ወጪ ለመሸፈን የገንዘብ ድጋፍ ሲጠይቅ የውጭ ኃይሎች የሂጅራን አቆጣጠር እንዲያስወግድ ጠየቁ። በዚህም ምክንያት በ1292 ዓመተ ሂጅራ በ1875 ዓመተ ልደት የግብፃውያን መንግሥት የሂጅራ አቆጣጠር ተሰርዞ በግሪጎሪያን አቆጣጠር ተተካ። በዚህ ሁኔታ የውጭ ኃይል ጣልቃ ገብነትና የቅኝ ግዛት ተጽዕኖ የሂጅራን አቆጣጠር ከሙስሊሞች የዕለት ተዕለት ሕይወትና ከመደበኛ መዝገቦች ቀስ በቀስ እንዲርቅ አደረጉት። እዚህ ላይ በሂጅራና በግሪጎሪያን አቆጣጠር መካከል ስላሉት ተግባራዊ ልዩነቶች መናገር አስፈላጊ ነው። ከሸሪዓዊ ልዩነቶች ባሻገር የሂጅራ አቆጣጠር ጨረቃን በምድር ዙሪያ ባለው ዑደት ላይ የሚመሰረት በመሆኑ፣ የግሪጎሪያን አቆጣጠር ደግሞ ምድር በፀሐይ ዙሪያ ባላት ዑደት ላይ የሚመሰረት ነው ተብሎ ስለሚታመን ቆጠራው ልዩነት አለው። ይህም በሂጅራ አቆጣጠር የወሩ ቀናት እንደ ጨረቃ አወጣት 29 ወይም 30 ቀን የሚሆን ሲሆን የግሪጎሪያን አቆጣጠር ግን ቀኖቹ የተወሰኑ ናቸው። በዚህ ልዩነት ምክንያት የሂጅራ ዓመት በየዓመቱ ከፀሐይ ዓመት በ11 ቀናት እያነሰ ይመጣል። ይህም የእስልምና ሃይማኖታዊ ሥርዓቶችና በዓላት በተለያዩ ወቅቶችና ጊዜያት እንዲከሰቱ እያደርጋል። በግሪጎሪያን አቆጣጠር ውስጥ አንዳንድ ወራት 30 ቀናት ሲኖራቸው ሌሎቹ ደግሞ 31 ቀናት ይኖራቸዋል። ሌሎች ደግሞ ከ30 ቀናት ያነሱ ናቸው። እናም በየአራት ዓመቱ አንድ ቀን በመጨመር ዓመቱ 366 ቀናት እንዲሆን የሚያስችሉ ሕጎችን ተጠቅመዋል። የእኛ የኢትዮጵያውያን አቆጣጠር ምንም እንኳን 12 ወራት 30 30 ቀን ቢሆኑም ጳጉሜን በአራት ዓመት አንዴ አንድ ቀን በመጨመር ነው የሩባን ቀን ችግር የምንፈታው የአረቦች ታሪክ ደግሞ ከእስልምና በፊትም ቢሆን ምንም አይነት የምድር ኃይል ሊለውጠው በማይችለው የጨረቃ ዑደት ላይ ስለሚመሠረት ከዚህ ለውጥ ነፃ ነበር። የጊዜ ቀመር የኡማው ክስተት ማህደር ነው። ቀኖቿን ያጅባል፣ ትውልዶችን እርስ በርስ ያገናኛል፣ አሁን ያለውን ከትላንት ጋር ያቆራኛል። ምንም እንኳን አላህ ሱብሐንሁ ወተዓላ በጨረቃ አቆጣጠር እንጂ በፀሐይ አቆጣጠርን ብንቆጥር ባያዘንም ዛሬ ያለው ተጨባጭ ሁኔታ ለወቅታዊ የኑሮ ፍላጎቶች የግሪጎሪያን አቆጣጠር እንድንጠቀም ያስገድደናል። ቢሆንም ግን የእስልምና ስልጣኔ መመዝገብ ከጀመረበት ጊዜ አንስቶ የሂጅራ አቆጣጠር ብቻ ጥቅም ላይ ውላልና ካለፈው ታሪካችን ጋር እንድንግባባ የሂጅራውን አቆጣጠር አንዘንጋ። ውድ ተከታታዮቼ በፕሮግራሜ ላይ ያላችሁን አስተያየት የኮመንት ሴክሽን ላይ እንድትሰጡኝ እጠይቃለሁ። ለዛሬ ያዘጋጀሁላችሁ ፕሮግራም ይሄንን ይመስላል። በሌላ መሰናዶ እስክንገናኝ ሰላም